አቢጌል ለራሷን የማጥፋት ሙከራ አደረገች። ራሷን አንቃ ልታጠፋ ስትል ደርሰው አስጣሏት። እናትየዋ ምን ባረግሽ ነው ልጄ ራስሽን ማጥፋት የፈለግሽው? ምን ብንበድልሽ ነው በማለት በመሬት እያለቀሰች ትገኛለች። አቢጌል እንግዲህ አባትየው ስለተቆጣት፣ ለምን እንደዚህ ታደርጊያለሽ? እኛ የምንመክርሽ ለወደፊት ህይወትሽ የሚጠቅምሽን ነው እንጂ ሌላ ነገር አይደለም። ለምንስ ተዋሻለሽ? ክፋት ከማን ተማርሽ? እኛ እንደሆነ ክፎች አይደለንም። ክፋት አድርጎ የተጠቀመ ማንን አይተሻል? ለምንድን ነው እንደዚህ ክፉ የሆንሽው? ለምን፣ እኔስ የምልሽን ነገር አትሰሚም? ምን አጉድጌብሽ አለው? ምንስ አድርጌሽ ነው እንደዚህ የምታረጊው? ከዚህም በፊት ወርቁን ሰርቀሽ ደብቀሽ ዝም አልኩሽ። አሁን ደግሞ ዳጣን በዚህ ልክ ጭራሽ ፍቅረኛ ሁላ አቤት አንጥታለይ በማለት ትልቅ ውሸትን ዋሽተሻል፣ ምን አድርጌሽ ነው በማለት አባትየው በጣም ተቆጥቷት ነበረ። ይሄንን ቁጣ መቋቋም አቅቷት እኔን እዚህ ቤት የሚወደኝ ሰው የለም፣ ሁሉም ይጠሉኛል፣ ለዳጣ ነው አባዬም ቢሆን የሚያደላው ዳጣን ነው የሚንከባከበው፣ ለእኔ አያስብልኝም። ዳጣ ከመጣች ጀምሮ ይሄው እኔን ጭራሽ አስታውሶኝም እንኳን አያውቅም። በማለት ለእናትየዋ እንግዲህ ድጋሜ ስትናገር ነበረ ሁላችሁም አትወዱኝም፣ እኔ የምለውንም አትሰሙም። ሁሉም ሰው እዚህ ቤት ያለ ሁሉ ሰው ናታንም፣ ሰላምም፣ ውሃም ዳጣ ዳጣ ዳጣ ነው የሚሉት፣ ዳጣም ብቻ ነው የሚወዱት። እኔን የሚወደኝ ሰው በጭራሽ አንድም ሰው እንኳን የለም። ከዚህ ሁሉ እራሴን አጥፍቼ መገላገል ይሻላል በማለት ቁጭ ብላ ሳር ላይ እያሰበች ነበረ። ራሷን ልታጠፋ ስትል እንግዲህ ደርሰው አስጥለዋታል። እራሷን ሳታጠፋ ድናለች ማለት ነው። ይሄ ሁሉ እንግዲህ የሆነበት ምክንያት ዳጣ እዛ ቤት ከመጣች ጀምሮ አቤጌል በቅናት የተነሳ ብዙ ጥፋቶችን ስታጠፋ ቆይታለይ። ምክንያቱም ናታንን በጣም ትወደዋለይ። ናታን ደግሞ እሷን እየተረዳት አይደለም እኔ ላንቺ ያለኝ ስሜት የእህትነት ስሜት ነው እንጂ ምንም የፍቅር ስሜት ላንቺ የለኝም፣ ኖሮኝም አያቅም። በእህትነት እህቴ ነሽ። በዛ ከሆነ እንስማማለን፣ ያለበለዛ ግን ምንም አይነት የፍቅር ግንኙነት ሊኖረን አይችልም በማለት መልሶላታል። ይሄም አናዷታል። ሲቀጥል ደግሞ አባትየው በተደጋጋሚ እየተቆጣት እየመከራት ይገኛል። የሚቆጣት እና የሚመክራት ደግሞ በራሷ ጥፋት ነው እንጂ ለወደፊት ጥሩ ልጅ ሆና እንድታድግ ነው እንጂ ለሌላ ነገር አይደለም፣ አባትየው እሷን እየተቆጣ ያለው ማለት ነው። ምክንያቱም አቢጌል ከቅርብ ጊዜ ወዲህ በጣም ጸባዩ ተቀይሯል። የማላቃት ልጅ ሆናብኝ፣ አለይ እችን ልጅ በቀበቶ ገርፌ ልክ ማስገባት አለብኝ እያለ ለማርቲ ሲናገር ሰምተናል። ምክንያቱም በጣም ትዋሻለች። የሌለው ውሸት ነው የምትዋሸው። ከዳጣ ጋር ደግሞ በጣም ተጠማምደዋል ማለት ነው። ዳጣን እንግዲህ ከቤት እስከ ማባረር የደረሰችው እሷ ናት። በእሷ ምክንያት ነው ዳጣ ከዛ ቤት የወጣችው። አሁን ላይ ደግሞ እንግዲህ የዲኤንኤ ወረቀቱንም አስመርምራ ያረጋገጠችው እሷ ናት። የዲኤንኤ ወረቀቱን አቶ ደረጀ እስካሁን አላየውም ነበረ ሰላም እንግዲህ ይህ ከተጣለበት ከቆሻሻ አንስታ ለአቶ ደረጀ ሰጥተዋለች። አቶ ደረጀም ዳጣን ሊያመጣ ሲሄድ ቆያ አነበዋለሁ በማለት አስቀምጦት ነበር። በስተ መጨረሻ እንግዲህ ቤት በተሰባሰቡበት ውሃ ከመኪና ውስጥ አውርዳ በእጇ ይዟት በእጇ ይዛ ተመለከተና፣ አንቺ እስኪ ደግሞ ከመኪና ይዘሽ ወረድሽ ይህን ወረቀት አላነበብኩትም ለአንበበው፣ እስኪ በማለት እንግዲህ ተቀብሏታል። ከውሃ ላይ ማለት ነው የዲኤንኤ ወረቀቱን፣ የተቀደደ ቢሆንም ግን እንደዛው ገጣጥማ ነው ያነበበችው ማርቲም እና፣ እሱም እንግዲህ ለማንበብ ጎንበስ ሲል ማርቲ በጣም ደንግጣለች። ምክንያቱም እሷ ቆሻሻ ውስጥ መጣሏን ነው እንጂ አቶ ደረጀ ያነባዋል ብላ ምንም ያሰበችበት ጉዳይ የለም። አቶ ደረጀ እንግዲህ ይሄንን የዲኤንኤ ወረቀት ሲያነብ ምን ሊል ይችላል የሚለውን በቀጣይ የምናይ ነው የሚሆነው። በጣም ማርቲ ደንግጣለች፣ ማርቲ ደንግጣለች። ሁሉም ተፋጠው አቶ ደረጀን እያዩት ነበረ። አቶ ደረጀም እንግዲህ ወረቀቱን አይቶ መልስ ብሎ ማርቲን እያያት ነበረ ያየውን ነገር ለማመን ተቸግሮ ምክንያቱም ከኔ ጀርባ ዲኤንኤ ያስመረምራሉ ብሎ አስቦ አያውቅም። እሱ እንግዲህ ለዳጣ የጓደኛዬ ልጅ ናት ብሎ ስለተናገረ በእንደዛ አምነውት የተቀበሉ ነው የመሰለው እንጂ ከጀርባው የዲኤንኤ ምርመራ እንደሚደረግ በጭራሽ አያውቅም። ማርቲም ያው እንግዲህ የምታውቀው ነገር የለም። ከዚህ ሁሉ ተንኮል ጀርባ ያለችው አሁንም ኤቪ ናት ማለት ነው ኤቢ በጣም ቤት ውስጥ እንግዲህ ጸባይዋ ተቀይሮ አስቸጋሪ ልጅ ሆናለች። በራሷ መንገድ ነው የምትሄደው። የበኩር ልጅ የምንሆናብኝ ነው እንደዚህ የሆነችው እች ልጅ በጣም ጠግባለች። በቀበቶ ገርፌ ልክ ማስገባት አለብኝ እያለ እንግዲህ አቶ ደረጀ ደጋግሞ እየተናገረ ይገኛል። ቢመክሯትም ቢቆጧትም ተመልሳ እዛው ናት ኤቢ ማለት ነው። በራሷ መንገድ ነው የምትሄደው። ሰው የሚላትን በጭራሽ አትሰማም። በዚህም ተነሳሽነት ነው እንግዲህ ሁሉም ሰው አይወደኝም የሚል አስተሳሰብ ወደ ሀይምሮ አንጥታ ሁሉም ሰው ሰው ደግሞ ካልወደደኝ ራሴን አጥፍቼ የመገላገል ይሻለኛል የሚል ውሳኔን የወሰነችው። አቶ ደረጀ እንግዲህ ወረቀቱን አንብቦ ሁሉም ተፋጠዋል። ማርቴ ደንግጣ በመፋጠጥ እያየች ነበረ ዳጣም ራሷ ኤቢም እንግዲህ እዛ ጋር ተቀምጣ እየተመለከተች ነበረ። ይህንን ጉድ እንግዲህ ያየ ደረጀ ምን ሊል ይችላል የሚለውን በቀጣይ ፓርት ነው ልናይ የምንችለው። ምክንያቱም ዳጣ የአቶ ደረጀ ልጅ እንዳልሆነች ነው የዲኤንኤ ወረቀቱ የሚያሳየው። ይሄ ደግሞ ለምን ሆነ የሚለውን በጣም ሌላ ጥያቄ ነው። ምናልባት ኤቢ ስታስመረምር የዲኤንኤ ወረቀቱ ከመምጣቱ በፊት የዳጣን ፀጉር አላገኘችው የሆነው የሚል እንግዲህ የሁላችንም ጥያቄ ነው። ዳጣ ፀጉሯን ስታበጠር በሰላምዬ የፀጉር ማበጠሪያ ነበር ያበጠረችው፣ እና ምናልባትም የፀጉሩ ማበጠሪያ ላይ ያለው ፀጉር የሰላም ሆኖ ሊሆን ይችላል የሚል ግምት ይኖረኛል እኔ ማበጠሪያውን ስትገና ማበጠር ስትጀምር ነው የተቀበለቻት። ዳጣ ጸጉሯን በስነ ስርዓት እንኳን አላበጠረችም፣ እና ይሄ ምናልባት እዚህ ጋር ተሸጉዳ ሊሆን ይችላል የሚል ሀሳብ አለኝ። ምክንያቱም ዳጣና አቶ ደረጀ ይመሳሰላሉ። አቶ ደረጀም ደግሞ ዳጣን ዲኤንኤ ምርመራ ባይደረግም እንኳን ደመነፍሴ ነግሮኛል ልጄ ነሽ ብሎ ነግሯታል። ማርቲን እንግዲህ ዳጣ ምናልባትም እኔ የአቶ ደረጀ ልጅ ብሆን ምን ታረጊ ነበር የሚል ማወጣጣት ጀምራ ነበረ። ምን ማለት ፈልገሽ ነው? ምን ስትዩ አሰብሽ ነው ያለቻት። ምናልባት በስህተት እንደዛ ቢሆንስ የኔ የሲሳይ ልጅ ነኝ የሲሳይ ሚስት ብትሆኝ አንቺ ምን ታረጊ ነበር የሚል ጥያቄ አቅርባላት። እንግዲህ የማርቲ ምላሽ በጣም አስደንጋጭ ምላሽ ነበረ። ጭራሽ በእኔ ላይ ሄዶ በትዳሬ ላይ ሄዶ ሌላ ሴት ጋር ቢሄድና ቢወልድ የኔና የእሱ ነገር ያበቃለታል። እኔ በክብሬ አልደራደርም። እኔ ማርቲ በትዳሬ ላይ ሄዶ ከሆነ እፈታዋለሁ የሚል ንግግርን ተናግራለች። ይሄ በጣም ትልቅ ውሳኔ ነው። ዳጣ እንግዲህ ይሄም ማስደንግጧታል። ዲኤንኤ ብንመረመርና ሁሉም ቤተሰብ ቢያቅ ኤቢ የምትጠላኝ እህቷ እንዳልሆንኩኝ ስለምታቅ ነው። እህቷ እንደሆንኩ ብታቅ እኮ በሰላም ተስማምተን መኖር እንችል ይሆናል በማለት እንግዲህ ለአቶ ደረጀ ስትናገር ሰምተናታል ማለት ነው። አቶ ደረጀ በቀጣይ እንግዲህ አሁንም ኤቢ ላይ ተመልሶ ይጮሃል ወይስ እውነቱን ይደብቁታል? ምን ይላሉ የሚለው ነገር በቀጣይ እንግዲህ በጉጉት እየጠበኩኝ እገኛለሁ። እንደዚህ ትኩር ብሎ እያነበበ ነው የሚገኘው እንደምትመለከቱት። ሁሉም ግን በመደናገጥ እርስ በርስ ተፋጠዋል። ምክንያቱም ከጀርባው እንደዚህ አይነት ሴራ ሲሰራ ለዛውም፣ እንግዲህ ኤቢ ናት ይህን ሁሉ የምታረገው ውሳኔው ምን ሊሆን ይችላል የሚለውን እንግዲህ እናያለን ማለት ነው። ኤቢ አሁንም ቅናቷ እንደቀጠለ ነው። ምን ማድረግ እንዳለባት ባናቅም በምን ሊተዋት እንደሚችል ባናቅም በተለይ ከዳጣ ጋር ያላት ነገር በጣም ከባድ ነገር ነው። እናትየዋም እኔ ደክመሽኛል አባትሽ እንዳደረገ እያደረግሽ እያ ላይ ትገኛለች። ቀጣይ ክፍል ምን ሊሆን ይችላል የሚለውን ይዤላችሁ እመጣለሁ።